ማለት ነው። አቦ አቦ አባት። አቦ አባት። አዶ አዶ እናት እናት እናት። ምን ይባላል? አዶ አዶ ትባላለች ማለት ነው። ሓው ሓው ሓው አለኒ ሓው ማለት ወንድም ወንድም ሓው አለኒ ካለ ወንድም አለኝ። ሓው የብለኝ ካለ ወንድም የለኝም። ሓፍቲ ሓፍቲ ሓፍቲ ማለት እህት እህት ሓፍቲ እህት ሓፍቲ አላትኒ እህት አለችኝ። ሓፍቴ መጽያ እህቴ መጣች። እህቴ መጣች። ሀውቦ ሀውቦ ሀውቦ ማለት አጎት በአባት የሚያገኘን ማለት ነው። አጎታችን በአባት አጎት ሀውቦ ሀው አቦ ማለት ነው። የአባታችን ወንድም ማለታችን ሀው ማለት ወንድ